ሄለን እና ቢኒ እንግዲህ አዲስ ምዕራፍ ጀምረናል፣ በአዲስ ነገር ጠብቁን ብለዋል። ዋው እያለው በመጨረሻም ሄሉና ቢኒ በደስታ በፍቅር አዲስ ምዕራፍ አዲስ ሕይወት ጀምረናል ብለው መጥተዋል ማለት ነው። እና ዋው የዛሬው ደግሞ ያበደ ነው። በጣም እንዴት ነው ያማረባቸው እነዚህ ልጆች ማለት ነው እና እንግዲህ ዛሬ የሚለቀቀውን ቪዲዮ ሁላችንም በጉጉት ነው የምንጠብቀው፣ በሄሉ ቤት ማለት ነው። እውነት ለመናገር ቢኒ ራሱ ቻናል ቢኖረው ደስ ይለናል። ምክንያቱም አንድ ቀን በሄሉ አንድ ቀን በሱ ቤት እያሉ እንዲሰሩ ማለት ነው እና ይሄን ደግሞ ታደርገዋለች ሄሉ፣ ትከፍትለታለች፣ ለብዙ ሰዎችም ትከፍታለች እና እንደዛ ቢሆን ደስ ይላል ማለት ነው። የበለጠ ሞር ማለት ነው ሁለት ቻናል ሲኖር አስባችሁታል? በጓደኞች መሀል ማለት ነው እና በቃ ደስ የሚል እየሰሩ ያድጋሉ ሁለታቸው ማለት ነው። ብቻ ግን እንዴት ነው ቤተሰብ ማለት እህታቸው አስታርቃቸው ሄደች ወይስ ምንድን ነው አልገባኝም። እና እንደዛ ሶስት ቀን ሙሉ አስጨንቃን ዛሬ በድብቅ ድራ ሰጠችን። እንደ ወይስ ሰላም ሰላም፣ ቤተሰብ እንዴት ናቸው አለው ሰላማቸው ይብዛ በያላችሁበት እያልኩኝ እንኳን ወደ ቻናሌ መጣችሁ። ዛሬ እንግዲህ ና ሄሉ ደስ የሚል ፎቶ ለቀዋል። እንዲሁም ከተለቀቀ ትንሽ ቆየት ብሏል እና እንግዲህ ሰሞኑን የነበረውን ውዝግብ ዝግብ አይታችኋል የቢኒሂት ማለት ነውና እንዴት ነው የባቄላ ወፍጮ ነው ስታስፈጭ ነው የነበረው የምር በቃ ማለት የማይጠበቅ ነገር ነው ስታደርግ የነበረው ያው ፈተና እንደሆነ ግልጽ ቢሆንም ግን ደግሞ በቃ አላደለ ለመተው ለማሳመን ብላ እንግዲህ የሄሉን ጉድ አወጣለሁ እያለች ከታች ከላይ ከታች ስትል ነበር፣ እና ሄሉ ደግሞ ምንም አይደንቃት አይበርዳት፣ ምክንያቱም ምንም ነገር ስለሌለ የተደበቀ ማንነት እና በትዕግስት ነበረ። እንዴት ነው የታገሰቻት፣ ያሳለፈቻት ማለት ነው። ትናንትናም እንግዲህ አይታችኋል። በቃ ከዚህ በላይ ማውራት አልፈልግም፣ የአንቺን ጉድ ማውጣት በምፈልግ ሰዓት አወጣለሁ ብላ ጥላቸው ነበር ሄደች ማለት ፕራንክና ትክክለኛ ፈተና መሆኑ ያስታውቃል ከልጅቷ ንግግር ማለት ነው። ምክንያቱም አንድ ሰው ለመጀመሪያ ጊዜ ስትተዋወቁት ከዛ ያንችን የተደበቀ ሚስጥር አወጣለሁ ማለት ከየት በማጅክ ነው ወይስ እንዴት? ቢያንስ እንኳን የሚተዋወቁ ነገር ቢሆን እስኪ እንዲያው የሆነ ጥፋት አይቸብሻለሁ ብላ እንኳን ብትል ያስኬድ ነበርና ያው ግን እንዴት ነው የወንድሟ ጓደኛ ስለሆነ ችሄሉ ለወንድሟ ማለት ነው በደንብ እያጠናች ነው ብዬ ነው የማስበውና መርማሪ ፖሊስ ማለት ፌዴራል ፖሊስ ማለት የቢኒ ህት ናት። ትናንትና ሶስት ቀን ሙሉ ማለት ነው። እና እኔ በጣም ገርማኛለች የምር ማለት ነው። ግን ደግሞ ይሄ ሁሉ ትዕግስት የሚገርም ነው። በትዕግስት ነው ያሳለፈቻት። ማለት የቢኒ ህትም ስለሆነች ለማስቀየም አልፈለገችም። ሌላ ሰው ብትሆን ካስቀየምኳት ቆይቼ ነበር። ግን ደግሞ የአንተ እህት ስለሆነች ታግሻት አለው። አንተ እህትና ወንድ እንዴት እንደሆናችሁ አይገባኝም፣ የው ባይመለከተኝም ብላለች። ለምን ንግግሩ በቃ ወጣ ያለ ስለነበር ያው ትወና ነው፣ እየፈተነቻቸው ነው የነበረ። እንግዲህ ዛሬ ፎቶቸው ተመልሶ እንዴት ነው ግን ልጅቱን አላየዋትም። ልጅቱ እኮ ግን እውነቱን መናገር አለባት ማለት አሁን ለምሳሌ የሁለቱ ፎቶ ብቻ ነው ፖስት የተደረገው። አይ ቲንክ ወይን ያላየሁም ልበል፣ አምስት ፎቶ ነው የተለቀቀው እና የልጅቱ እውነቱን መናገር አለባት፣ የቢኒሂድ ማለት ነው። አንዳንዴ በፕራንክ መልኩ ይመጡና እንደዚህ ያንቺን ጉድ እናገራለሁ ብለው ሳይናገሩ በዚው ይቀራሉ። ያ ሰው ደግሞ ጥፋተኛ ሳያጠፋ ጥፋተኛ ነው ይባላል። ሶ ዛሬ ልጅቱ ትመጣለች ብዬ አስባለሁ። እንዴ መናገርም አለባት ለኦዲንስ ማለት ነው። ያው እንግዲህ የእነሱ ፎቶ ብቻ ነው ፖስት የሆነ ቪዲዮ ላይ ትኖራለች ብዬ አስባለሁ እና እውነቱን መናገር አለባት፣ ለኦዲየንስ ማለት ነው። ሄሉን አብዛኛው ሰው ጠንቅቆ ቢያውቃትም ደግሞ መናገር አለባት። ምንም ነገር ከኋላ የተደበቀ ነገር እንደሌለ ማለት ነው። እና ብቻ ዛሬ ያበደ ቪዲዮ እንጠብቃለን። በሄሉ ቤት ግን እንዲሁ ነው። ስለመጡ ደስ ብሎኛል። እውነት ለመናገር በጣም አንዳንዴ ነገሮች ለበጎ ናቸው ብለን ስናሳልፍ ያው እንግዲህ ሶስት ቀን አይታችኋል እና ሄሉን እያስጨነቀቻት ነበረ። ምንም በማታቀው ነገር በቃ ብዙ ነገር ምናምን ጭራሽ ቤት መታ። ያሳቀቺ ነገር ቡና ላፍላለች ስትላት የምትች ላይ አይመስለኝም አላለች። ሳቂ የሳኩር ሳቅ ማለት ነው። እና እንግዲህ ቡና ማፍላት ራሱ ሄሉ እንደማትችል ማለት ነው። እና ልጅቱ ትወነዋ ማለት ነው። በቃ ከሀስከፈ ቤቱ ራሱ አያምርም ነው ስትል ነበር ማለት ነው። እና በቃ ላደላ አንድ ነገር እንዴት ነው ለማሳመን ስትፈልጉ የቆጡን የበረከቱን ማለት ነው። ለማሳመን ና ያ ነው ልጅቱ የተጠቀመችው ሙድ። እንግዲህ ፕራንክ መሆኑን ዛሬ በዝርዝር ትጠይቅ ተማጣለሽ ማለት ነው። መሆንም አለበት። ይቅርታም ትጠይቅ ሄለንም ማለት ነው ያለ ጥፋቷ ጥፋት ስላለ